እንደምናላችሁ ተመልካቾቻችን፣ የመደመር መንግሥት መጽሐፍ ላይ ልናወጋ ነው። ቆይታ የምናደርገው ምዕራፍ አስር አካባቢ የተጠቀሱትን ጉዳዮች ይሆናል። የፖለቲካ ስክነት ላይ ቆይታ እናደርጋለን። ቆይታ የምናደርገው ቴዎድሮስ ታደሰ የመጣጥፍ ጸሐፊና የኮሚኒኬሽን አማካሪ ጋር ነው። ቴዎድሮስ ታደሰ ስለመጡልን እናመሰግናለን። አመሰግናለ። ፖለቲካ ጋር ብንጀምር ደስ ይለኛል። ፖለቲካ ራሱ ምንድን ነው ከሚለው ማለት ፖለቲካ ማለት የህዝብ አስተዳደር ማለት ነው ባጭሩ። ፖለቲከኛስ ፖለቲከኛ ማለት አስተዳዳሪ፣ የህዝብ አስተዳዳሪ ማለት ነው። ፖለቲከኛ የህዝብ አስተዳዳሪ ከሆነ የራሱን ጥቅም ገለል አድርጎ የህዝብን እንዲሰማ ወይም ደግሞ የህዝብን ጥቅም ለማስከበር ከራሱ ተርፎ ለሌሎች ለመትረፍ ምን ማድረግ ይኖርበታል? በመደመር መንግሥት ሀሳብ የካየ ነው አሁን ያልኩ ሀሳብ የተሻገረ የፖለቲካ አመለካከት ያለው የፖለቲካ መሪ ማለት ነው። የተሻገረ የፖለቲካ ዓላማ ያለው የፖለቲካ መሪ ከራሱ አልፎ አገርን የሚያስቀድም እንግዲህ የግል ምልከታ ብዙ ጊዜ በሀሰት ላይ ተገነባ ይሆናል። ህዝብን ለማማለል እና ጊዜው የሆኑ የፖለቲካ ጌኖችን ለማግኘት ወይ ደግሞ ጥቅሞችን ለማግኘት ብለህ የምትሰራው ስለሆነ መጨረሻው ፌለር ነው። ሶ ከራስ የተሻገረ የፖለቲካ አመለካከት፣ አገርን የሚያስቀድም፣ አካባቢን የዋጀ ዓለምን የሚቃኝ የፖለቲካ አመራር ያስፈልጋል ማለት ነው። ይህ የፖለቲካ አመራር አገሪቱ ለምትሰራው የፖለቲካ ፖሊሲ፣ የኢኮኖሚ እድገት ትልቅ አስተዋጽኦ ያለው ከኔነት ያለፈ ሀገርን የሚያስቀድም አመራር ያስፈልጋል ማለት ነው። ስለዚህ የግል ሳቢዎችን እና የግል ጥቅሞችን ኦፍኮርስ ራሱ ማክበር አለበት። ራስ ማክበርና ለግል ጥቅም መትጋት ይለያያል። ለግል ጥቅም መትጋት መጨረሻው እንዳልኩ የፖለቲካውን ውድቀት ነው የሚያመጣው። ስለዚህ ከዚህ አንጻር እንደምናውቀው ከራስ የተሻገረ የፖለቲካ አላማ ያለው አመራር አንድን ሀገር ያሻግራል። አህጉሩ ላይ የሚፈጥረው የዲፕሎማሲ አውድ ትልቅ ይሆናል። ዓለም ላይ የሚፈጥረው የፖለቲካ ቅቡልነትም የዛ ነው ያህል ከፍተኛ ይሆናል። ስለዚህ ለቅቡልነቱ ፖለቲካው መስከን ካለበት፣ ስክነት ራሱ ምንድን ነው? እንዴት መስከን ይኖርበታል? እንግዲህ በዓለማችንም በመጽሐፉ አውድ መሰረት ስናየው የመደመር መንግስት በደንብ አስቀምጦታል። ዓለማችን እንግዲህ የዓለም የፖለቲካ ብዙ በተለይ በአህጉራችንም ብዙ የገመድ ጉተታውም መዋቀቱም ግጭቱም ምንም የሚመጣው ከፖለቲካ ለመስከን ነው። ከፖለቲካ ለመስከን ፖለቲካ መስከን ሲባል በተረጋጋ የተረጋጋ የፖለቲካን አሬና መፍጠር ማለት ነው። ከዛ አንጻር የዓለማችን ትልቁ የፖለቲካ ችግር በራሳቸው ብቻ ሳይሆን ከውስጥም የሚነሱ የፖለቲካ አለመስከኖች ለፖለቲካ ነውጥ ምክንያት ሆነዋል። ነውጡ ምን ምን ችግሮችን ይዞ ይመጣል ማለት ነው ወይል እንግዲህ አለመስከን መስከን አንድን ሀገር የኢኮኖሚ ወደ ኋላ እንድትቀር ያደርጋል። የኢንቨስትመንት አማራጮች አይኖርም፣ የስራ እድል አይኖርም። አመራሩም ዝም ብሎ የፖለቲካ ግጭቶችን በተደጋጋሚ የሚያስተናግድና መፍትሄ የሌለው የፖለቲካ ውድን ይፈጥራል። እንግዲህ ከውስጥ የሚሁን የተለያዩ ምክንያቶች ይኖራሉ ላለ መስከን፣ ግን አብዛኛው የግል ጥቅምን መሰረት ያደረጉ የፖለቲካ ሀሳቢዎች የፖለቲካ ስክነትን ተቃራኒ ቦታ ላይ በማስቀመጥ ነውጥን ይፈጥራል ማለት ነው። ስክነቱ ምን አይነት የኢኮኖሚ ስምረትን ይዞ ይመጣል። አሁን የተነሱት ነውጡ የኢኮኖሚ ፌለሪቲ ወይም ደግሞ አደጋ ሚጥል ከሆነ ስክነቱ ደግሞ ምን አይነት ስምረትን ይዞ ይመጣል? የኢኮኖሚ ወል የሰከነ እና የረጋ የፖለቲካ አውድ የኢንቨስትመንት አማራጮችን በጣም ይጨምራል። የውጭ ኢንቨስትመንት ይጨምራል። የስራ እድል ኢንፍራስትራክቸር፣ ከመሰረተ ልማት እንቅስቃሴ አንጻርም በጣም ትልቅ አስተዋጽኦ አለው። የሰከነ የፖለቲካ ለዲፕሎማሲውም ትልቅ ጡንቻ ነው። የረጋ የፖለቲካ አሬና መፍጠር አንድን ሀገር ተፈላጊ እንድትሆን አንድን ሀገር ወደ ተሻለ የኢኮኖሚ ማማ ላይ በማስቀመጥ ተግባራዊ የፖለቲካ ሀሳቢዎችን ለማስመር የሚመጭ አውድ ይፈጥራል ማለት ነው። ከዚህ አንጻር አሁን ያነሳናቸው የኢኮኖሚ የኢንቨስትመንት በተጨማሪ የህዝብ አመኔታ ህዝብ በፖለቲካው እንዲያምን፣ ህዝብ በልማቱ እንዲያምን ህዝብ በፖለቲከኛው ላይና በአመራሩ ላይ እምነት እንዲፈጠር ትልቅ አስተዋጽኦ አለው። ስለዚህ ከራስ በተሻገረ ለሌሎች በመትረፍ የሚመጣ ነገር ከሆነ ዲፕሎማሲ ደግሞ የሚያስተካክላቸው ነገሮች ይኖራሉ። ከራስ ባሻገር ለሌሎች በመትረፍ ማለት ነው። ፎሬን ዳይሬክት ኢንቨስትመንት ላይ በጣም ትልቅ አስተዋጽኦ አለው። ምልህ አንድ ሀገር የረጋና ከራስ የተሻገረ ሲባል በነገራችን ላይ ኖት ኦንሊ ከግል ሀሳብ ብቻል አንተ ከራስ ተሻግረህ የረጋ ፖለቲክስ ትፈጥራለህ ከራስ ተሻግረህ ደግሞ አካባቢህን መቃኘት አለብህ። የአካባቢ ቅኝት ሲባል አካባቢ ምን አይነት ፖለቲካ ሪና ነው ያለው? ከራስ የተሻገረ ማለት አንተ የረጋ ፖለቲካ ከያዝክ አካባቢህም ላይ የረጋ ፖለቲካ ትፈጥራል ዲፕሎማሲያዊ ግንኙነት የሚሰራው እንደዚህ ነው አይደል? አዎ። ይህን የፖለቲካ ግን ይህን የፖለቲካ እድገትህን ከአካባቢ ተጽዕኖ ከአካባቢ ተጽዕኖ አንጻር ትቃኛለህ ካለማቀፋው አውድ አንጻር ምን አይነት ግንኙነትን መፍጠር እንዳለብህ ምን አይነት ሁኔታዎችን ማምጣት እንዳለብህ ትልቅ ግብአት ይሆናል። ይህ ግብአት ሀገር ለማሻገር ምን አይነት በረከቶች ይኖሩታል? ምን አይነት መፍትሄዎችን ይዞ ይመጣል? ከድጡ ወደ ማጡ እንዳንሄድ ወይም ደግሞ ከነበረው ችግር ወደ ሌላ ችግር እንዳንሄድ በማድረግ ረገድ ማለት ነው። ከድጡ ወደ ማጡ የሚለው ፖይንት በጣም ኢንተረስቲንግ ፖይንት ነው። ዘወይ ዶክተር አብይ ያስቀመጡት ኢትዮጵያን ከድጡ ወደ ማጡ ያስገባት አንደኛው የታሪክ የፖለቲካ ታሪካችን ነው። የፖለቲካ ታሪካችን ምን ያሳየናል? ኃይለሥላሴ ጊዜ፣ በደርግ ጊዜ፣ በኢህአዴግ ጊዜ እስካሁን ድረስ ይዘንና ስበን ያመጣናቸው የፖለቲካ እሳቤዎች ምንድን ናቸው? መካካድ፣ አለመተማመን፣ መረበሽ፣ ስሜታዊነት፣ ጊዜያዊ ለሆኑ እሳቤዎች መገዛት ገባ እንግዲህ የሰው ልጅ ፖለቲካ ሲሰራ እንግዲህ ባህርያዊ እሳቤው ሳይንስ የሚያስቀምጠዋል በጣም አስቸጋሪ ነው አይደል? ሶ እዚህ መጽሐፍ ላይ በተጠቀሰው መሰረት ታሪካችን ሲመጣ ስንካካድ፣ አሁን ስልሳዎቹ ሃምሳ ዓመት ያልሞላ ኢትዮጵያ ታሪክ የርዕዮተ ዓለም ፖለቲካ ጀመረ የምንልበት ጊዜን ካየ ነው በአንድ ርዕዮተ ዓለም፣ በአንድ የፖለቲካ እሳቤ፣ በአንድ የኢኮኖሚ እሳቤ

ፖለቲካው ላይ እምነት እንዲፈጥር የሚያደርገው ከዚህ አንጻር መጽሐፉን እንደ ሶሉሽን የሚያስቀምጠው የረጋና ከራስ የተሻገረ አመራርን መፍጠር መሰረታዊ ሀሳብ ያደርጉ የሚያስቀምጠው ፖለቲካው ሲረጋጋ ኢኮኖሚም ይረጋጋል፣ ተናባቢ ናቸው። ስለዚህ የፖለቲካው መረጋጋት ለኢኮኖሚው ስክነት ምን አይነት አስተዋጽኦ አለው? ምን አይነት በረከት ይዞ ይመጣል መጽሐፉ ላይ ከ280 እስከ 90 አካባቢ እንደተገለጸው ይዟቸው የመጣ በረከቶች ተገልጸዋልና ለታዩአቸው። እንግዲህ የረጋ የፖለቲካ ምህዳር መግባባትን ይፈጥራል። መግባባት እና የረጋ ፖለቲካ ምህዳር መፍጠር ለኢንቨስትመንት ከፍተኛ እድል ይፈጥራል፣ የስራ እድል ይፈጥራል። የመሰረተ ልማትን ከማስፋፋት አንጻር ብዙ አስተዋጽኦ አለው። መሰረታዊ ሀሳብም ነው። ሶ ህዝብም ፖለቲካን አምኖ አብሮ በትብብር እንዲሰራ ትልቁ የረጋ የፖለቲካ መፍጠር ነው። የረጋ የሰከነ ፖለቲካ መፍጠር ለሀገራዊ መግባባትና ለኢኮኖሚ የጀርባ አጥንት ነው። አሁን የምናያቸው መሰረተ ልማት ተግባራዊ የመሰረተ ልማት ስራዎች አሉ። መጽሐፉ ስኖት ሰምቲንግ ዝም ብለን አይተ አንብበ ነው በቃ ይሄ ነገር እንደዚህ ነው እንደምንለው አይደለም። ቪዥዋላይዝ የምናደርገው ስመት ምናባዊ ሳቢዎችን ፕራግማቲክ ማድረግ እንደሚቻል የሚያሳይ መጽሐፍ ነው። ተግባራዊ ነው ስንል ተግባራዊ ነው ስንል ምናባዊ ሳቢዎችን ተግባራዊ ሆኗል ስንል እያየን ነው አይደል? እንደ ህዳሴ ግድብ አልቋል፣ ካሉብ ጋዝ ተመርቋል፣ ሌሎች የማዳበሪያ ፋብሪካ አለ፣ የምታያቸው የኮሪደር ልማት ስራዎች አሉ፣ ሜጋ ፕሮጀክቶችም እነዚህ የረጋ የፖለቲካ እሳቤን በማስፈን ወደ ተግባራዊ የልማት እንቅስቃሴ መግባት እንደሚቻል መጽሐፉ መተርጎም ያለው ምስላዊ መተርጎም ያለው እና ከዚህ አንጻር እያየነው ያለውም አንድ የረጋ የፖለቲካ መንፈስ እንዴት በመደመር መንግስት ውስጥ ተግባራዊ እንደሚሆን ማሳያ እንደሚሆን ማስቻያ ነው። የሀብት ሊፈጠር የሚችለው ምቹ የሆነ የፖለቲካ ምህዳር ሲፈጠር ነው ይላል ገጽ ሶስት መቶ ስድስት ላይ ማለት ነው። ከዚሁ አንቀጽ ውስጥ ኢኮኖሚው መልክና ስርዓት ኑሮ እንዲሰራ ፖለቲካዊ ኢኮኖሚው መልክና ስርዓት መያዝ ይገባዋል ይላል። በዚህ እንደተገለጸውም ይህ ቢሰምርልን ምን አይነት በረከት እናገኛለን የሚለውን ደግሞ ሀሳብ ብናየው መልካም ነው። እንግዲህ መልክና ስርዓት ያለው የፖለቲካል ኢኮኖሚ ስርዓት አንድን ሀገር ትልቅ የኢኮኖሚ ማማ ላይ ከፍተኛ የእድገት ቦታ ላይ ያስቀምጣታል። ህዝቦችን ተጠቃሚ ያደርጋል። ሀብታም ህዝብ ይኖረናል። የስራ እድል ያለው ህዝብ ይኖረናል። የተሻገረ ኢኮኖሚ በማዕድን በማዕድን ልማት፣ በግብርና ኢንሶፎርት ዘርፈ ብዙ በሆኑ የኢኮኖሚ ሴክተሮች ላይ ውጤታማ እንሆናለን ማለት ነው። ኮዝሚክ ኦርደር ወይም ደግሞ ይሄ ስምረት ምን አይነት ነው? ማለት ፖለቲካዊ ኢኮኖሚ ስምረት ማለት ራሱ ምን ማለት ነው? የፖለቲካና ኢኮኖሚ መግባባት ወይም ደግሞ መዋሃድ ምን አይነት ነው? ዩዥዋሊ ብዙ ጊዜ ምን ይሆናል መሰለም? ፖለቲካው ያሸበርቅና ኢኮኖሚ ይወድቃል። ኢኮኖሚው ደግሞ ቆንጆና ፖለቲካል እንትላል። ይሄ ፖለቲካል ኢኮኖሚ እሳቤ ሁለቱንም ፓራላሊ ብሌንድ አድርጎ መሄድ እሳቤ ነው። ሁለቱንም ማስመር ነው። ፖለቲካውም ኢኮኖሚውም እኩል መሄድ ይችላል። ይሄን በተግባር ማሳየት እንችላለን ነው። ይሄ ደግሞ ለአንድ አገር ወሳኝ የሆነ የፖለቲካ እድገት ያመጣል። ይኸው እየታየ ነው። ፕራግማቲስት ፕራግማቲስት በጠቅላላው ይህ ሲታይ እንደምን ያለ መፍትሄ አለው? በፖለቲካውም በኢኮኖሚውም ምን አይነት ስምረት አለው? ምን አይነት መፍትሄ አለው? ይዞት የመጣው ሪኮሜንዴሽን ምን ይመስላል የሚለውን ጠቅለላ አድርገን ብናየው ቆንጆ ነው። ጤናማ የሆነ የፖለቲካ መንበርን አሬናን ለመፍጠር ነው። ይሄ ሁሉ ስራ የሚሰራው ሶ የፖለቲካ ስክነትና ስምረት የፖለቲካል ኢኮኖሚውን አጀስት ያደርጋል። አለ ፖለቲካል ኢኮኖሚው ስኬላፕ ባደረገ ቁጥር፣ ለተሻለ የልማት እንቅስቃሴ ውስጥ በገባ ቁጥር የሚጠቀመው ማህበረሰብ ነው። የማህበረሰብን የኑሮ ደረጃ ያሻሽላል። ከዚህ አንጻር ሶስቱም ፓራላል የሚሄዱ ናቸው። ፖለቲካው ኢኮኖሚውን ያግዛል። ኢኮኖሚው ፖለቲካውን ያግዛል። ኢኮኖሚው ማህበረሰብን ያግዛል። ፖለቲካው ማህበረሰብን ያግዛል። ሶስቱ ተጓዳኝ የሆኑ አንድ ላይ የሚሄዱ ሰቢዎች ናቸው። ይሄ የጤናማ የፖለቲካ አሬና ውጤት ነው። አመሰግናለሁ ለሰጡኝ ጊዜ። ሪሰርቹ ተቋዳሽ ይሆናል። አመሰግናለሁ።